በአንድ አካባቢ አምስት ሴት ልጆችን ያለ እናት ያሳደገ ጀግና አባት ነበር። አባትየው ሴት ልጆቹን ለጥሩ ወንዶች መዳር ፈልጎ ነበር። ነገር ግን ትልቋ ሴት ልጅ አባቷን ጥላ ማግባት አልፈለገችም። ታዲያ አራቱም ታናሾቿ ሴት ልጆች አገቡ። ታላቅየዋ ግን ትንከባከበው ከአባቷ ጋር ቀረች። አመታት አለፉና አባትየው ሞተ። ከመሞቱ በፊት ታላቅ እህታቸው እስክታገባ ድረስ ቤቱ እንዳይሸጥ ተናዘዘ። አራቱም ሴቶች ልጆች ግን የአባታቸውን ንዛዜ ለማክበር ፍቃደኛ አልሆኑም። ደስታዋን መስዋዕት ያደረገችውን የታላቋን እህታቸውን ስሜት ግምት ውስጥ ሳያስገቡ ቤቱን ሽጠው ርስቱን ለመከፋፈል ወሰኑ። ታዲያ ይች ትልቅ እህት ወዴት እንደምትሄድ ቤቱ ሲሸጥ ምን እንደምታደርግ ስለማታውቅ በፍርሃት ተሞላች። ቤቱን እንዳይሸጡት እህቶቿን ለመነች። ነገር ግን ልመናዋን ችላሉ። የትልቋን እህታቸውን መውደቂያ ችላ ብለው ቤቱን ሽጠው ድርሻቸውን ወሰዱ። ታላቅ እህትን የቤቱን ድርሻ ወስዳ በሳምንት ውስጥ መውጣት እንዳለባትም ተነገራት። ተስፋ ቆርጣ ቤቱን የገዛውን ሰውዬ አግንታ እባክህን ቦታ እንዳገኝ አንድ ወር ብቻ ሰጠኝ በማለት ተማጸነችው። ሰውየውም ታሪኩን ስለሚያውቅ በታሪኳ ተነካና ተስማምቶ ለአንድ ወር እንድትቆይ ፈቀደላት። ወሩ ሲያልቅ አዲሱ ባለቤት ከታላቅ እህቱ ጋር መጣ። አሁንም ቤት አላገኘችም ነበርና እንድትሄድ ሊጠይቃት የመጣ መስሏት በፍርሃት ተዋጠች። ይሁን እንጂ ሰውየው ማስገረማት፣ የቤቱን ሰነድ ሰጣትና እንዲህም አላት፣ ይህ ወረቀት ጥሎሽ ነው። እኔን እንደ ባል ከተቀበልሽኝ እዚህ ቤት አብረን እንድንኖር እፈልጋለሁ። እምቢ ካልሽኝ ደግሞ ወደ መጣሁበት እመለሳለሁ። እናም ከዚህ ቤት መኖር ትችያለሽ አላት። ልጅቷም የደስታ ባለቀሰች እና ሃብታሙን ነጋዴ ለማግባት ተስማማች። እሱም ጨዋና ደግ ሰው ነበር። አብሮ በአባቷ ቤት በፍቅርና በደስታ የተሞላ ህይወትን መኖር ጀመሩ። አያችሁ አይደል? ሁሉም ነገር ጊዜውን ጠብቆ ይሆናል። ፀሐይ ከሰዓቷ ቀድማ አትወጣም። አበባም ጊዜዋ ሳይደርስ አትፈካም። በዚህ ታሪክ ላይ ብዙ ነገሮችን እንማርበታለን። በይበልጥ ግን የቤተሰቦቻችንን ሀቅ የምናትና የአባቶቻችንን ሀቅ የምንጠብቅ ከሆነ እመኑኝ፣ ይቀራን ያላቸው ነገሮች በሙሉ በጊዜያቸው ይመጣሉ። ለዛም አብበው ፈክተው ይመጣሉ። ኢንሻአላ። ይህንን ቪዲዮ ከሰማችሁ ራሽነት እንዲኖረው የየበኩላችሁን ኃላፊነት እንድትወጡ በአክብሮት ጠይቃለሁ። አሰላሙ አሌይኩም ወራህመቱላህ ወበረካቱ።